ሳምንታዊ የመጽሐፍ ቅዱስ ጥናት ታዳሚያን፣ በያላችሁበት የጌታችን ኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ላለፉት ተከታታይ የዚህ ጥናታችን ሳምንታት የእግዚአብሔርን ቃል የእግዚአብሔር ፍቅርና የእግዚአብሔር ፍትሕ በሚል ርዕስ በዋናነት ስናጠና ቆይተናል። ይህ አስራ ሦስተኛው የዚህ ትምህርት ክፍል ሲሆን የመጨረሻውና መጠቅለያው ይሆናል። የትምህርቱ ርዕስ ፍቅር የሕጉ ፍጻሜ ነው ይላል። ከዚህ ቀደም የነበሩትን ትምህርቶች ለማየት ዕድል ያላገኛችሁ በትንቢት ቃል የወንጌል አገልግሎት የተለያዩ ማህበራዊ ገጽ ሚዲያዎች ላይ ሄዳችሁ እንድታዩ በመጋበዝ እንደዚሁም ደግሞ የእግዚአብሔር መንፈስ ይህንን ትምህርታችንን እንዲያስተምረን እሱንም በመጋበዝ እንጀምራለን። እንጸልይ። ፍቃሪ አባታችን እጅግ አድርገን እናመሰግናለን ደግሞ በዚህ ትምህርት ስትባርከን ማንነትን ስትገልጥልን ፈቃድን እንድናውቅ ስትረዳን ስለነበር ተመስገን። አሁንም ትምህርቱን ስናጠቃልል ሳለ ጌታ ሆይ የፍትሕና የፍቅር ማንነትህ መጣመርን በማየት የሕግህ ፍጻሜ ፍቅር እንደሆነ በማረዳት ደግሞም ያንን በሕይወታችን በመለማመድ ያንተን ባህሪ የምናንጸባርቅበትን ሕይወት እንድትሰጠን እንጸለያለን። አስተምረን ባርከን፣ ተናገረን ሁሉ ለስም ክብር ይሁን በጌታ በኢየሱስ ስም አሜን። ፍቅር የሕጉ ፍጻሜ ነው ይለናል ይህ ትምህርታችን። ጥቅሳችን የተወሰደው መሪ ጥቅሳችን በሮሜ ምዕራፍ 13 ቁጥር 8 ላይ እርስ በእርሳችሁ ከመዋደድ በቀር ለማንም ዕዳ አይኑርባችሁ፣ ሌላውን የሚወድ ሕግን ፈጽሞታልና ይለናል። ሮሜ ምዕራፍ 13 ቁጥር 8። እንግዲህ ሰዎች የእግዚአብሔርን ሕግ ወደ ጎን ካደረጉ ምን እያደረጉ እንደሆነ አያውቁ። የእግዚአብሔር ሕግ የባህሪው መገለጫ ነው፣ የመንግስቱን መርሆዎች የያዘ ነው። እነዚህን መርሆዎች የማይቀበል ሰው የእግዚአብሔር በረከቶች ከሚፈሱበት መስመር ውጪ ይሆናል፣ ይለናል ክራይስትስ ኦብጄክት ሌስንስ የተባለው መጽሐፍ ላይ። በእርግጥም ከዚህ ቦታ እንደምንረዳው የእግዚአብሔር ህግ የባህሪው መገለጫ ነው። ህጉ የእግዚአብሔር ባህሪ መገለጫ ከሆነ የእግዚአብሔር ባህሪ ምንድን ነው ብለን ራሳችንን መጠየቅ አለብን። የእግዚአብሔር ማንነት ምን ምንን ያካትታል? ልንሰጠው የምንችለው ትልቁ መገለጫ ሐዋርያው ዮሐንስ የሰጠውን ነው። በአንደኛ ዮሐንስ ምራፍ አራት ቁጥር ስምንት ላይ እግዚአብሔርን ማንነቱን ሲገልጥልን እንደዚህ ይላል እግዚአብሔር ፍቅር ነው ይለናል። ስለዚህ እንግዲህ ሕጉ የማንነቱ መገለጫ ከሆነ እግዚአብሔር ደግሞ በማንነቱ ፍቅር ከሆነ ሕጉም ፍቅር ነው ማለት ነው። ሕጉ የሚጠይቀውን መጠበቅ አፍቃሪ መሆንን ይጠይቃል። አፍቃሪ መሆን ሕጉን በሙሉ መፈጸም እንደሆነ ደግሞ ቀደም ብለን ያነበብነው በሮሜ ምዕራፍ 13 ላይ የነበረው ጥቅስ ያሳየናል። ምክንያቱም ሕጉን የሚጠብቅ ያ የሚወድ ሰው ነው፣ የሚወድ ሰው ሕጉን ጠብቆታልና ይለናል እንግዲህ የሕጉ ባህሪ ምንድን ነው ካልን ፍቅርንና ፍቅርን እናገኛለን። ቅዱስ ነው፣ ጽድቅን የተሞላ ነው፣ ደግሞ መልካም ነው። ይህም ብቻ አይደለም፣ ደግሞ የሕጉ ተግባር ምንድን ነው ካልን ሕጉን በተግባር በመለማመድ ዙሪያ ስንመለከት ሕግና ጸጋን፣ ሕግና ነፃነትን እንደዚሁም ሕግና ፍቅርን በማየት ደግሞ እንቋጫለን ማለት ነው። ስለዚህ ጥናታችን ይህንን አስተዋጽኦ ተከትሎ የሚሄድ ይሆናል ወደ ውስጥ ገብተን እናጠናለን። የመጀመሪያው እንግዲህ የህጉ ባህሪ ምንድን ነው ካለን፣ ህጉ ፍቅርና ፍቅር ነው ልንል እንችላለን። ምን ማለታችን ነው? ፍቅርና ፍቅር ነው ስንል ጌታችን ኢየሱስ ክርስቶስ እንግዲህ ትእዛዛቱን በሚጠቀልልበት ጊዜ በፍቅርና በፍቅር ነው የጠቀለላቸው። የመጀመሪያው ፍቅር ጌታ አምላክን ውደድ የሚለው ሲሆን፣ ሁለተኛው ፍቅር ደግሞ ባልንጀራህንም ውደድ የሚል ሆኖ እናገኛለን በማቴዎስ ወንጌል ምዕራፍ 22 ቁጥር 37 እና 39 ነው። ለዚህ ነው እንግዲህ ፍቅር ለእግዚአብሔር ፍቅር ለሰው ፍቅርና ፍቅር የሕጉ መጠቅለያ ነው የምንለው። በዘፀአት ምዕራፍ 20 እና በዘዳግም 5 ላይ ሁለት ጊዜ የተመዘገበው የእግዚአብሔር ሕግ ወይም ደግሞ አስርቱ ቃላት ጉዳዩ ስለ ግንኙነት እንደሆነ በግልጽ ያመላክታሉ። ከእግዚአብሔርና ከባልንጀሮቻችን ጋር ስላለን ግንኙነት ነው። እነዚህ ግጋት የሚያሳዩ ለምሳሌ እግዚአብሔር አምላካችን ከሆነ ከእሱ ጋር ባለን ግንኙነት ከእኔ ጋር እንደምትገናኘው ከሌላ ጋር እንዳትገናኝ ይለናል እግዚአብሔር። በሌላ አነጋገር በእኛና በእሱ መካከል ያለው ግንኙነት ልዩ እንዲሆንና ደግሞም ልክ በባልና በሚስት ያለው ግንኙነት ሌላ ደባል እንደማይገባበት በእኛና በእግዚአብሔርም ያለው ግንኙነት በፈጣሪያችንና በፍጡራኑ ባዳኛችንና በእኛ መካከል እንደዛ ያለ ሌላ ሶስተኛ አካል የማይገባበትን የጠበቀ ልዩ የሆነ ግንኙነት ህብረት እግዚአብሔር እንደሚፈልግ ከዚህ እንረዳለን። ለዚህ ነው የመጀመሪያው ትዕዛዝ ከኔ ጋር እንደምትገናኘው ሌላም እንዳይኖረ ደግሞ በግንኙነቶቻችን ውስጥ አማላጆች እንዳንጠቀም ማዕከል መንገዶችን እንዳንጠቀም ምስል ምሳሌን እንዳናስገባ ቀጥሎ ይናገራል። እንግዲህ እነዚህ ሁለቱ የመጀመሪያዎቹ ትዕዛዞች እግዚአብሔር ምን ያህል ከኛ ጋር ብቻ እንደዚሁም ደግሞ በጣም በቅርበት ሌላ በመሀከል ስዕል ምሳሌ ሳይገባበት ሊገናኝና ህብረትን ሊያደርግ እንደሚፈልግ የሚያሳዩ ነው እናገኛለን። እንደገና ደግሞ በግንኙነታችን ውስጥ የእግዚአብሔርን ክብር የምንጠብቅ እንድንሆን ይነግረናል። ስሜን በከንቱ አትጥራ የሚለው ይህንን የሚያሳይ ነው። ከእግዚአብሔር ጋር ባለን ግንኙነት በእሱ ማንነት ላይ ክብሩን የምንረዳና የምንገልጥ መሆን እንዳለብን ነው። ደግሞ ከእኔ ጋር ለመገናኘት አንድን ቀን ለይ ይለናል። በሳምንት ስድስት ቀን ሰርተ በሰባተኛው ቀን ስታርፍ እኔ ከአንተ ጋር በጣም ወርቅ የሆነ ጥሩ ጊዜ ላሳልፍ ፈልጋለውና ራስን ለዚህ የፍቅር ግንኙነት አቅርብ፣ ራስሽን አቅርብ እያለ ሲጠይቀና ያለን እንግዲህ እነዚህን አራት የመጀመሪያዎቹን ትእዛዞች ስንመለከት ከእግዚአብሔር ከአምላካችን ጋር ያለንን የፍቅር ግንኙነት የሚጠቀልሉ ሆነው እናገኛቸዋለን። በመቀጠል ደግሞ የምናገኛቸው ስድስቱ የአስርቱ ቃላት ክፍሎች ከባልንጀሮቻችን ጋር የሚኖረንን የፍቅር ግንኙነት የሚያሳዩ ናቸው። ስለዚህ እንግዲህ በቅድሚያ በቅርበት ያሉት ወላጆቻችን ናቸውና ወላጆቻችሁን አክብሩ ይለናል። ያን ብቻ አይደለም። ደግሞ የባልንጀሮቻችሁን ሕይወት አክብሩ፣ አትግደሉ ይለናል። ደግሞም ባለቤቶቻችሁን አክብሩ፣ በእነሱ ላይ አታመንዝሩ ይለናል። ያን ብቻ አይደለም፣ የባልንጀሮቻችሁን ንብረት አክብሩ፣ አትስረቁ ይለናል። እንደዚሁም ደግሞ የባልንጀሮቻችሁን ክብር ጠብቁ፣ በሐሰት አትመስክሩባቸው። በመጨረሻም የባልንጀሮቻችሁን አድንቁ እንጂ የእነርሱ የሆነውን ግን አትመኙ ይለናል። እንግዲህ እነዚህን ደግሞ ስንመለከት ሳለ እነዚህም የሚያሳዩት ምንድን ነው? ከሌሎች ጋር ባለን ግንኙነት ለነሱ ያለንን ፍቅር እንድናሳይ ከቤታችን ከወላጆቻችን አንስቶ እንደዚሁም ደግሞ በዙሪያችን ያሉትን የትዳር ጓደኞቻችን ቢሆኑ ሌሎችንም የሚጠቀልል ከእነርሱ ጋር የፍቅር ግንኙነትን እንድናደርግ የሚጋብዝ ሆኖ እናገኘዋለን ማለት ነው። ስለዚህ ሁለቱ ፍቅሮች እነዚህ ናቸው። እንግዲህ ኢየሱስ እንደተናገረው በሕጉ እውቅና የተሰጣቸው ግንኙነቶች የፍቅር መገለጫ መሆን አለባቸው። ፍቅር ለእግዚአብሔርና ፍቅር ለሰው ይሄ ነው። ፍቅርና ፍቅር ብለን የሕጉ ማሰሪያ ብለን የምናቀርቡ። እንግዲህ ከፍቅር ጋር በተያያዘ ደግሞ የእግዚአብሔር ሕግ ሌላው የተገለጠበት መግለጫ በሮሜ ምዕራፍ 7 ቁጥር 12 ላይ የምናገኘው ነው። ስለዚህ ይላል ሕጉ ቅዱስ ትእዛዛዚቱም ቅድስት ጻድቅ፣ በጎም ናት ይላል እንግዲህ ሶስት መግለጫዎች እዚህ ጋር እንዳሉ ልብ እንላለን። አንደኛ ቅዱስ ነው ይላል፣ ሁለተኛ ጻድቅ ነው ይላል የእግዚአብሔር ህግ፣ ሶስተኛ ደግሞ በጎ ወይም መልካም ነው። ህጉ የእግዚአብሔር ባህሪ ነጸብራቅ እንደመሆኑ ፍቅሩን ብቻ ሳይሆን ሌሎችም መለኮታዊ ባሕሪዎቹን ያንጸባርቃል፣ ቅድስናውን፣ ፍርዱንና መልካምነቱንም ጭምር የምናየው ለዚህ ነው። ስለዚህ ትእዛዛቱ ይለናል የእግዚአብሔር ቃል ሲናገር ቅዱስ ናቸው ቅዱስ ቅዱስ ቅዱስ የነበረውና ያለ የሚመጣው ሁሉን የሚገዛ ጌታ አምላክ ደግሞ ተብሎ ራእይ ምዕራፍ አራት ቁጥር ስምንት ላይ ተጽፏል። እንግዲህ እግዚአብሔር ቅዱስ ከሆነ ትእዛዛቱ ደግሞ ቅዱስ ተብለው ከተጠሩ በእርግጥም የእርሱ ትእዛዝ የእግዚአብሔር ባህሪ ነጸብራቅ ይህ የእግዚአብሔር ባሕሪ የሆነው የቅድስናው ነጸብራቅ በዛ እንዳለ መገለጫ እንደሆነ ማየት እንችላለን። አዎ የእግዚአብሔር ትእዛዛት ቅዱስ ናቸው ይላል እግዚአብሔርስ ቅዱስ በሁለቱ መካከል በትዕዛዙና ትዕዛዝ በሰጠው መካከል ያለውን የባህሪ መወራረስ እዚህ ጋር እንመለከታለን ጻድቅ ይላል ቀጥሎ ደግሞ ትዕዛዙ ጻድቅ ነው ይህ ደግሞ እግዚአብሔርም ጻድቅ ተብሎ እንደተጠራ ያስታውሰናል ዮሐንስ ወንጌል 17 ቁጥር 5 ላይ ጻድቅ አባት ይለዋል ስለዚህ እግዚአብሔር ጻድቅ ነው ህጉስ ምንድን ነው ጻድቅ ነው ለምን የባህሪው መገለጫ ነጸብራቅ ስለሆነ። እንደገና ደግሞ መልካም ነው ይላል ሕጉ መልካም ነው። ከእግዚአብሔር በቀር ቸር መልካም ማንም የለም ይለናል ሉቃስ 18፥19 ላይ። ስለዚህ እንግዲህ እነዚህ ሶስቱ የእግዚአብሔር ትእዛዝ የተገለጠባቸው መገለጫዎች ቅዱስ ነው፣ ጻድቅ ነው፣ በጎ ነው፣ መልካም ነው ሲለን፣ እግዚአብሔርም እነዚህን ሶስቱን ባህሪውን ለመግለጥ እንደተጠቀመባቸው እሱ ቅዱስ እሱ ጻድቅ እሱ ደግሞ ከሱ በቀር እንደውም ማንም በጎ መልካም ቸር እንደሌለ ቃሉ የሚነግረንን ያስታውሰናል። ስለዚህ ነው እንግዲህ የእግዚአብሔር ሕግ የባሕሪው ነጸብራቅ ነው የምንለው። ስለዚህ ሕጉ ቅዱስ ነው፣ ትእዛዚቱም ቅድስትና ጻድቅ በጎም ናት ይለናል። በድንጋይ ላይ የተጻፈው ሕጉ የእግዚአብሔር ባሕሪ እንደማይቀየር ምስክር ነው። የእግዚአብሔርን ቅድስና ፍጹም ፍቅር የሆነውን ባሕሪውን ፍርዱን፣ መልካምነቱንና እውነቱን የሚወክል ሆኖ እናገኘዋለን። ለዚህ ነው እንግዲህ እግዚአብሔር እሱ የሚቀያየር አይደለም። እሱ የሚለዋወጥ አይደለም። ይልቁንም በሥራው ታማኝ፣ ሁል ጊዜ ደግሞ በሚያደርገው ነገር መልካምና ቸር አባት ስለሆነ ሕጉም የዛው ነጸብራቅ ሆኖ እናገኘዋለን። በመዝሙር 19 ከቁጥር ሰባት ጀምረን ስናነብ እንደዚህ ይላል የእግዚአብሔር ሕግ ፍጹም ነው ነፍስንም መልሶ ያለመልማል። የእግዚአብሔር ስርዓት የታመነ ነው፣ አላዋቂውን ጥበበኛ ያደርጋል። የእግዚአብሔር ህግጋት ትክክል ናቸው፣ ልብን ደስ ያሰኛሉ። የእግዚአብሔር ትዕዛዝ ብሩህ ነው፣ ዓይንን ያበራል። ይለናል እንግዲህ መዝሙረኛው ሲዘምር ምን ያህል የእግዚአብሔር ህግ ፍጹም፣ የእግዚአብሔር ህግ ደግሞ መልካም ጥበበኛ የሚያደርግ ደስ የሚያሰኝ ዓይንን የሚያበራ እንደሆነ በዚህ ላይ የተናገረውን ከዚህ አንጻር ልናስተውሉ ይገባል። ነገር ግን ብዙዎች እንደሚያስተምሩት ኢየሱስ ሕጉን በመስቀል ላይ ቸንክሮ ኃይል እንዲያጣ አላደረገውም ብለን ጠይቅ ይሆናል። ጳውሎስ እንዳለው እንዲህ አይደለም። ሮሜ ምዕራፍ 3 ቁጥር 31 ላይ ሕግ ተሽሯል፣ ሕግ ጠፍቷል፣ ሕግ አያስፈልግም ማለት ነው ወይ ለሚለው ጥያቄ ጳውሎስ ሲመልስ አይደለም ነው የሚለን ይልቁን ሐዋርያው በግልጽ እንደተናገረው አንዴ በኢየሱስ ከዳንን በኋላ በኃጢአት መቀጠል የለብንም። ሮሜ 6 ከቁጥር አንድ እስከ ሁለት ላይ ለኃጢአት ሞታችኋል፣ ተቀብራችኋል፣ ለአዲስ ሕይወት በክርስቶስ ኢየሱስ ትንሣኤ በሚመስል ተነስታችኋል ነው የሚለው። ይህ የሚያሳየን ሕጉ ኃጢአተኛ መሆናችንን የሚያሳውቀን እንደመሆኑ አሁንም በስራ ላይ እንዳለ ነው። አዎ ሕግ በሌለበት ኃጢአትን ማወቅ አይቻልም ይላልና። ክርስቶስ የመጣው ሕጉን ለማስወገድ ሳይሆን በሕግና በነቢያት ቃል የተገባውን ሊፈጽም ነው። ስለዚህ እውነት እላችኋለሁ አለጌታችን ኢየሱስ በማቴዎስ ወንጌል 5፥18 ሰማይና ምድር እስከሚያልፍ ድረስ አንዲት ነው የሚለው አንዲት ነቁጥ ወይም አንዲት ነጥብ ከቶ አታልፍም፣ ሁሉ እስኪፈጸም ድረስ ይለናል። እንግዲህ ይህ የሕጉን ምንነት በተመለከተ ያየነው ነው። አሁን ደግሞ ወደ ሕጉ ተግባር በምናልፍበት ጊዜ ቀጥለን የምናያቸውን ርዕሰ ጉዳዮች እንመለከታለን። ሕግና ጸጋን ጎን ለጎን አድርገን እነ በገላትያ ምዕራፍ አምስት ቁጥር አራት ላይ በሕግ ልትጸድቁ የምትፈልጉ ይላል ከክርስቶስ ተለይታችሁ ከጸጋው ወድቃችኋል ይላል። እንግዲህ በግልጽ እንደተቀመጠው በአንድ በኩል ሕግ አለ፣ በሌላ በኩል ጸጋ አለ። በሕግ ልትጸድቁ የምትፈልጉ፣ ከክርስቶስ ተለይታችሁ ከጸጋው ወድቃቸዋል ይለናል። ብዙዎች ፍቅርና ፍርድ እንደማይገናኙ እንደሚያስቡ እንደዚሁ ጸጋንና ሕግ ተቃራኒ አድርገው ያስቧቸዋል። እውነታው ግን ሁሉም የየራሳቸው ተግባር ያላቸው መሆኑ ነው። ሕጉ በመልካምና በክፉ መካከል እንድንለይ ያስተምረናል። ይህንን እንድንማር ዕድል ይሰጠናል። ጸጋ ሕጉን ስንሰብር ወይም ደግሞ ስንተላለፍ ስንጥስ ይቅር ይለናል። ከዚያም መልካሙን መምረጥ እንድንቀጥል አቅም ይሰጠናል። ከዚያስ በኋላ በተጨማሪም ለአንድ ዓላማ ሁለቱ በጋራ ይሰራሉ። የእግዚአብሔር ጸጋ በውስጣችን እየሰራ ሕጉን በልባችን ውስጥ ይቀርጸዋል። ምክንያቱም እግዚአብሔር በጸጋ ሲያድነን፣ ኃጢአታችንን ይቅር ሲለን፣ ደግሞም ወደ ራሱ ሲያቀርበንና ሲቀበለን ሕጉን እንድንጥስ ወይም ደግሞ የዓመፅን ሕይወት እንድንመራ አይደለም። ይልቁንም በተቃራኒው እግዚአብሔር ይህን ሲያደርግ የበለጠ ወደ እርሱ ሙላት፣ ወደ ማንነቱ ሙላት ሊጨምረን እንደሆነ እንረዳለን። በኤርሚያስ ምዕራፍ 31 ቁጥር 33 ላይ የእግዚአብሔር ቃል የሚነግረን ይህንን የሚያጸናልን ነው። እንደዚህ ይላል ኤርሚያስ 31 ቁጥር 33 ላይ በምናንብበት ጊዜ እግዚአብሔር ነገር ግን ከዚያ በኋላ ከእስራኤል ቤት ጋር የምገባው ኪዳን ይህ ነው፣ ይላል እግዚአብሔር። ሕጌን በአእምሯቸው በልባቸው አኖራለሁ በልባቸውም እጽፈዋለሁ። እኔ አምላክ እሆናቸዋለሁ፣ እነርሱም ሕዝቤ ይሆናሉ። ከእንግዲህ ማንም ሰው ባልንጀራውን ወይም ወንድሙን እግዚአብሔርን እወቅ ብሎ አያስተምርም ብሎ ይናገራል። እንግዲህ ይሄ ተስፋ የተሰጠው እግዚአብሔር ሕጉን በልባችን በድንጋይ ቀርጾ ማስቀመጥ ብቻ ሳይሆን በልባችን መጽሐፍ እንደሚፈልግ ነው። ህጉ ደግሞ በሌላ በኩል ኃጢአታችንን ያሳየናል፣ ይቅርታ ወደምንቀበልበት ወደ ክርስቶስ ይመራናል። ገላትያ ምራፍ 3 ቁጥር 24 ላይ እንደሚናገረው መዳን ከእግዚአብሔር የሆነ ነጻ ስጦታ ነው። በኤፌሶን ምራፍ 2 ቁጥር 8 ላይ በጸጋው እንዲሁ በእምነት ድናችኋል ነው የሚለን። ሕጉን የምንጠብቀው ራሳችንን ለማዳን ሳይሆን ስለ ዳንንና በዚህ ምክንያት ህይወታችንን ከእግዚአብሔር ፈቃድ ጋር እንዲስማማ የተስማማ ህይወት እንድንኖር ነው። ስለዚህ ህጉንና ጸጋን አጋጭተን ልናያቸው አይገባም። አንዱ ከሌላው ጋር የየራሳቸውን ሚና እየተጫወቱ ተጣምረው የሚሄዱ ናቸው። ህግንና ነፃነትንም ስናስብ እንደዛው። ያዕቆብ ምዕራፍ 2 ቁጥር 12 በነፃነት ህግ ፍርድን ይቀበሉ ዘንድ እንዳላቸው ሰዎች እንዲህ ተናገሩ፣ እንዲህም አድርጉ ይለናል። እንግዲህ ህጉን ምን ብሎ ነው የሚጠራው? የነፃነት ህግ ይለዋል ያዕቆብ የሚያግድ ህግ ለማለት ፈልጎ ይሆን? አይደለም። ነገር ግን የነፃነት ህግ። ሙሴ ህጉን በድጋሚ ሲገልጠው የምንጠብቅበትን ምክንያት ሰጥቶ ነበር። እርሱም ከኃጢአት ነፃ መውጣታችንን በማሳሰብ ነው። ዘዳግም 5፥15 ላይ ደግሞ እናነብሳለን። እግዚአብሔር እስራኤላውያንን ህጉን እንዲጠብቁ ሲያዛቸው አስቀድሞ ከግብፅ ባርነት ነፃ አውጥቷቸው። ሰንበት፣ የህጉ አራተኛ ትእዛዝ፣ ይህንን ነፃነት በቀጣይነት የሚያስታውሰን ነው። እግዚአብሔር የሚሰጠን ነፃነት ልዩ ወደ ሆነ የሕግ አፈጻጸም ሊመራን ይገባል። እርሱም ማፍቀር ነው። ሰንበት ከትእዛዙ ጋር ተያይዞ ስለሚመጣው ፍቅር ምሳሌን ይሰጠናል። ኢሳይያስ ሰንበትን እግዚአብሔርን ከመውደድና ባልንጀራን ከመውደድ ጋር ያገናኘዋል። በኢሳይያስ ምዕራፍ 56 ቁጥር 6 ና እንደዚሁም በኢሳይያስ ምዕራፍ 58 ቁጥር 10 ና 14 ላይ በእርግጥም ፍቅር የሕጉ ፍጻሜ ነው ሮሜ ምዕራፍ 13 ቁጥር 10 ላይ እንደተጻፈው። ነገር ግን እንዲሁ ከመጠበቅ በላይ መሆን አለበት ልምምዳችን። ሕጉን መጠበቅ ማለት መልካም በማድረግ መትጋት ማለት ነው። የፍቅር ስራዎችን መስራት ማለት ነው። ፍትሕን ማውረድና ሌሎችን መንከባከብ እንደሆነ እንመለከታለን። ስለዚህ እግዚአብሔር ሕጉን ሲሰጠን በነፃነት እንድንኖር ነው። ነፃ ሲያወጣን ደሙን አፍስሶ ዋጋ ከፍሎ አመፅ ጉዟችን እንድንቀጥል ሳይሆን ነገር ግን የእሱ የባህሪ ነጸብራቅ በሆነው በዚያ ውስጥ እሱን እየመሰልን እንድናድግ እንደሆነ ከዚህ እንረዳለን። እንግዲህ በመጨረሻ የምንለው ነገር ቢኖር ይሄ ነው። ህግና ፍቅር ተሳስረው የሚሄዱ ናቸው። ነገር ግን ይላል መጽሐፍ፣ ባልንጀራን እንደ ራስ ውደድ እንደሚል የንጉስን ህግ ብትፈጽሙ መልካም ታደርጋላችሁ ይለናል ያዕቆብ ምዕራፍ ሁለት ቁጥር ስምንት ላይ ለሰው ፊት ብታደሉ ግን አጢአት ትሰራላችሁ ሕግም እንደ ተላላፊዎች ይወቅሳችኋል ይላል። ሁለት ዘጠኝ ላይ ያዕቆብ አንድ ጥሩ ምሳሌን ይሰጠናል። ሀብታም ሰው በልዩ መንገድ ሲስተናገድ፣ ድሃው ግን በንቀት ይታያል ይላል። ይህ የሆነው ደግሞ በቤተ ክርስቲያን ውስጥ እንደሆነም ጨምሮ በያዕቆብ ምዕራፍ ሁለት ከቁጥር አንድ እስከ 13 በምናነብበት ጊዜ ያሳየናል። ጥቅም ልናገኝበት የምንችለውን ሰው መንከባከብ ፍቅር አይደለም። ችግር ያለበትን ሰው መናቅም ፍቅር አይደለም። ፍቅር የሌለው ደግሞ ሕጉን አልጠበቀም ነው የሚለን በዚህ በያዕቆብ መጽሐፍ ላይ በምንመለከትበት ጊዜ፣ ምክንያቱም ሕጉ የእግዚአብሔር ሕግ መገለጫውና መፈጸሚያው በፍቅር ነው። ከፍቅር ውጭ የሆነ ነገር እግዚአብሔርን አያከብረውም። የእግዚአብሔርን ማንነት አያንጸባርቅም። ደግሞም ሕጉን እንደ መጣስ የሚቆጠር ነው። በቁጥር ስምንት ያዕቆብ ሁለት ስምንት ላይ መጽሐፍ ይላል ባልንጀራ እንደ ራስ አድርገው ወደተብሎ የተጻፈው ክቡር ህግ ብትፈጽመው መልካም አደረጋችሁ። አድሎ ብታደርጉ ግን ኃጢአት መስራታችሁ ነው፣ በህግን ፊት እንደ ህግ ተላላፊ ትቆጠራላችሁ። ምክንያቱም ህግን ሁሉ የሚፈጽም ነገር ግን በአንዱ የሚሰናከል ቢኖር ሁሉን እንደተላለፈ ይቆጠራል። አታመንዝር ያለ እርሱ ራሱ አትግደል ብለዋልና በአታመንዝር ነገር ግን ብትገድል ህግ ተላላፊ ይሆናል። ስትናገሩም ሆነ ስታደርጉ ነፃነት በሚሰጠው ህግ እንደሚፈረድባችሁ ሰዎች ሁኑ። ምክንያቱም ምሕረት ያላደረገ ሁሉ ያለ ምሕረት ይፈረድበታል። ምሕረት በፍቅር ላይ ያይላል ይለናል። እንግዲህ የኢየሱስ ተከታዮች መሆናችን የሚገለጸው በምንድን ነው ካልን፣ በፍቅር ነው። ዮሐንስ ወንጌል 13 ቁጥር 38 ጌታች 35 ጌታችን እንደዚህ ያለ በዚህ ሰዎች እኔ ደቀ መዛሙርት መሆናችሁን ያውቃሉ። ምን ብታደርጉ? እርስ በርሳችሁ ብትዋደዱ ፍቅር ደግሞ የኃጢአትን ብዛት እንደሚሸፍን አንደኛ ጴጥሮስ ምዕራፍ አራት ቁጥር ስምንት ላይ ይነግረናል። እንግዲህ ኢየሱስ ዓለምን እንደወደደ እኛም ዓለምን ስንወድ ያኔ ለሰማይ ከእርሱ ጋር ለመኖር የእሱም ባህሪ ተላብሰን ብቁዎች እንሆናለን ማለት ነው። ስለዚህ ህግና ፍቅር አብረው የሚሄዱ ነገሮች ናቸው። ህጉን እግዚአብሔር የሰጠው የፍቅሩ ማንነቱ ባህሪው መገለጫ አድርጎ ነው። ፍቅር በፍቅር የሚኖር ሰው ደግሞ በህግ ውስጥ ያለውን ነገር ይለማመዳል። እግዚአብሔር ህጉን የሰጠን ቅዱስ የሆነውን ጻድቅ የሆነውን መልካም የሆነውን ህግ የሰጠን ከእርሱ ጋር ባለን ግንኙነት እርሱን እየመሰልን እንድናድግ እንደሆነ ከዚህ እንረዳለን። እንግዲህ የእግዚአብሔር ህግ በልብ ውስጥ ሲጻፍ ንጹህና ቅዱስ በሆነ ህይወት ውስጥ ይገለጣል። የእግዚአብሔር ትእዛዛት ሕይወት የሌላቸው ጽሑፎች አይደሉም፤ ሐሳቦችንና የልብ ምኞቶችን የክርስቶስ ፈቃድ ስር አድርገው የሚያስገዙ መንፈስና ሕይወት ናቸው። እነዚህ የተጻፉበት ልብ ሳያቋርጥ ይጠበቃል፤ የእርሱም ሕይወት ይለወጣል። ኢየሱስን የሚወዱና ሕጉን የሚጠብቁ ሁሉ ክፉን መልኩን እንኳን ይጸየፉታል። ይህም ግዳጅ ሆኖባቸው ሳይሆን ንጹህ የሆነ ተምሳሌትነትን እየተከተሉ ስለሆነና ልባቸው ውስጥ ከተጻፈው ሕግ ጋር የሚጻረር ነገር ሁሉ ስለሚጸየፉ ነው ይላል። ስለዚህ እንግዲህ የእግዚአብሔር ሕግ በልባችን ሲጻፍ እርሱን ወደ መምሰል ሙላት እናድጋለን ወደ እርሱ ውስጣችን ሕይወታችን ይለወጣል። እግዚአብሔር ይህንን ትምህርት እንግዲህ ባለፉት ተከታታይ ሳምንታት ሲያስተምረን እሱ ፍቅር እንደሆነ እሱ የፍትሕ አምላክ እንደሆነ አይተናል። ፍትሐዊነቱ የፍቅሩ መገለጫ ነው ፍቅሩ ደግሞ በፍትሐዊነቱ ይገለጣል። እኛም እግዚአብሔርን በዚህ ማንነቱ አይተን እንድንወደው እንድናከብረው፣ ህይወታችን በሱ ፍቅር እንድንሞላ በእውነት ያለ እሱ ፍቅር እሱን መምሰል አንችልም እና እሱን መስለን መኖር ማደግ እንድንችል እግዚአብሔር በጸጋ ቢርዳን። ጌታ ይባርካችሁ።